በምዕራብ ጎንደር ዞን ገንዳ ውሃ ከተማ አስተዳደር የ12ተኛ ክፍል ሀገር አቀፍ ተፈታኝ ተማሪዎች የተሻለ ውጤት እንዲያስመዘግቡ ልዩ ድጋፍ እየተደረገላቸው መሆኑን ተናገሩ። በመተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ለተፈታኝ ተማሪዎች የማጠናከሪያ ትምህርትና የአዳር ጥናት መርሃ ግብር ማስጀመሩን የከተማ አስተዳደሩ ትምህርት ጽሕፈት ቤት አስታውቋል። ኤልያስ ጋሻው ተጨማሪ ዘገባ አለው። በምዕራብ ጎንደር ዞን ገንዳዋ ከተማ በሀገር አቀፍ ደረጃ የሚሰጠውን የአስራ ሁለተኛ ክፍል የተማሪዎች ፈተና ውጤት ለማሻሻል ለተማሪዎች የማጠናከሪያ ትምህርት እየተሰጠ ነው። አስተያየታቸውን የሰጡ ተፈታኝ ተማሪዎች በመምህራን ከሚደረግላቸው ልዩ ድጋፍ በተጨማሪ የአዳር ጥናት መርሃ ግብር በመመቻቸቱ በፈተናው የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆኑን ተናግረዋል። ከአዳር ማለት ይቶርም አለን እና በእኛ በከበደን ነው እነሱም ያግዙናል እና አሪፍ ነው። መምህራኖች የሚረዱን ማለት ነው። የምንማረውን ፖርሽን በርዕስ በርዕሱ ጥያቄ እያወጡ ይሰሩልናል እና እኛም ያመጣነ እኛም እንሰራለን ነበር ማለት ነው። የእኔ ጥረት ያው ከመስከረም ጀምሬ ነው ዝግጅት ያደረግኩ። ብዙ ጥያቄዎችን እንደሰራ አድርጎኛል። አዳር ጥናቱ በጣም ጥሩ ነው። ከኔ እንግዲህ እንደ መምህሮች የምገዛ እንደኔም ጥረት አሪፍ ውጤት እንጠብቃለን ብዬ አስባለሁ። እኔ የቻልኩትን ያክል እኔ አንብቤ ጥሩ ውጤት አስመዝግቤ ማለፍ እፈልጋለሁ። መምህራን ትምህርት ቤቱ ባወጣው መርሃ ግብር መሰረት ለተማሪዎች ድጋፍ እያደረጉ መሆኑን የትምህርት ቤቱ መምህርት ለምለም አቸነፍ አስረድተዋል። የአዳር ጥናት ተማሪዎች የተሻለ ውጤት እንዲያስመዘግቡ የሚያግዝ በመሆኑ የሴት ተማሪዎችን ቁጥር መጨመር ይገባል ብለዋል። ቱቶሪያል ሮብ ሰኞ፣ ሮብ እና ቅዳሜ አለ። እሱን ቱቶሪያል ደግሞ ከ ከዘጠኛ ክፍል መጽሐፍ፣ አሮጌው መጽሐፍ አለ አይደለ? እሱን ሪቫይዝ እያደረግን ማትሪክ ሽቶች ጋር እያያያዝን ነው፣ አሁን እየሰጠን ያለ ነው። ለወላጆች ወደስ ቢፈጥር አንዷ ምድና ያለች ወላጅ አይሰድንም ያለች ስለ ትምህርት ቤት አሁን ከወላጅ ጋር ኢንተግሪቲ ፈጥሮ ወላጆቹ ቤተሰቦች ቤተሰቦች ልጆችን እንዲልኳቸው ቢያደርግ ትምህርት ቤቱ ማለት ነው። ሀገር አቀፍ ተፈታኝ ተማሪዎች በቂ ዝግጅት እንዲያደርጉ መምህራን ኃላፊነታቸውን እየተወጡ መሆኑን የገንዳዋ ከተማ አስተዳደር ትምህርት ጽፈት ቤት ምክትል ኃላፊ አቶ ኤፍሬም መኩሬው ተናግረዋል። ትምህርት ቤቱ በሳምንት ሶስት ቀን እዛው ትምህርት ቤት ላይ ከ9 ሰዓት እስከ 12 ሰዓት ድጋፍ ያደርግላቸዋል ለነዚህ ተማሪዎች ተማሪዎችን አዳር እንዲያጠኑ እያደረግን ያለን በዚህ መሰረት አንድ መምህር አብሮ ያድራል ከተማሪዎች ጋር የሚያድረው መምህር ተማሪዎችን ማስተማር ተማሪዎች እንዲያጠኑ የማነቃቃት ስራን ይሰራል ማለት ነው። በተፈጥሮና በማህበራዊ ሳይንስ ዘርፎች 350 ተማሪዎችን ለፈተና እንደሚቀመጡ የተናገሩት ኃላፊው ተማሪዎች በመምህራን የሚሰጣቸውን ድጋፍ በመከታተል ውጤታማ ለመሆን ጥረት ማድረግ አለባቸው ብለዋል። በ2017 ዓ ም ጠቅላላ በመተማ ሁለተኛ ደረጃ ትምህርት ቤት ወንድ 117 ሴት 238 በድምሩ ወደ 355 አካባቢ ተማሪዎችን ለማስፈተን ነው ቅድ ይዘን የነበረው። ከነዚህ ተማሪዎች ውስጥ አሁን በተግባር 350 ተማሪዎች ፎርም ሞልተው ለፈተና ዝግጅ ሆነዋል። በቋሚነት ከትምህርት ጽህፈት ቤት ደጋፊ ባለሙያ አለ። በሳምንት ሶስት ቀን የሚሰጠውን ትምህርትም ይከታተላል። አዳር የሚያጠኑ ተማሪዎችንም ይከታተላል። ለሀገር አቀፍ ፈተና ዝግጅት ከመምህራን በተጨማሪ ወላጆች ለተማሪዎች ድጋፍ በማድረግ የበኩላቸውን መወጣት እንደሚገባቸውም ተጠይቋል። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋ ያጠገብ ነበርሁ። ጤና ይስጥልን።